በነበረው ውጊያ አምስት የጠላት ቃኝና መሐንዲሶችን በዘሪሁን 13 ሙሉ ለሙሉ ተደምስሰዋል። የአማራ ፋኖ በጎጃም የአዲስ ዓለማየሁ ሰባተኛ ክፍለ ጦር ሁሉም ብርጌዶች ውጊያ ላይ ውለዋል። ጠላት በቀጠናው ከፍተኛ ኃይል ከባድ መሳሪያ ጋር ያሰማራ ሲሆን፣ ነበልባሉ ፋኖ መውጫ መግቢያ ሲያሳጠው ውሏል። አዋበል መብረቁ ብርጌድ ሉማሜ ላይ ተዋግቷል። ተድላ ጓሩ ብርጌድ የጓራና የምስጥና ላይ ተዋግቷል። የቦቅላ አባይ ብርጌድ ጥቁር አንበሳና እና ተርላጓሩ ብርጌድ አምበር ላይ የተዋጉ ሲሆን የባሶ ሊበኑ አውራጅት ብርጌድ ኮርክና የላምገጅ ላይ ጠላትን ቁምስቅል ሲያሳዩ ውለዋል። በዘፈቀደ የሚተኩሰው የአብይ ሰራዊት ከ22 በላይ መድፍ የተኮሰ ሲሆን የማህበረሰቡን በግ፣ ፈረስና የቀንድ ከብቶችን የገደለ ሲሆን የንጹሃን ቤትን አፍርሷል። የጨነቀው የጠላት ኃይል ቢኤም ዙ ሃያ ሶስት መድፍና ሌሎች ከባድ መሳሪያዎችን ከየት ኖራ በማንቀሳቀስ ሲጠቀም ቢውልም ፋኖ ለቁጥር የሚያዳግት አስከሬንና ቁስለኛ አሸክሞታል። አገዛዙ አስከዳናቸው ያላቸው ሶስት የፋኖ አባላት ብርጌዱ የጣለባቸውን ተልዕኮ አሳክተው ተመለሱ። ሚያዝያ 27 2017 ዓ.ም የነበልባሉ ገረመው ወንዳወቅ ብርጌድ ህዝብ ግንኙነት የአማራ ፋኖ በጎጃም አምስተኛ ክፍለ ጦር አገዛዙ የገረመው ወንዳወቅ ብርጌድ አስከዳናቸው ያላቸው ሶስት የፋኖ አባላትን ብርጌዱ የጣለባቸውን ተልዕኮ አሳክተው መመለሳቸውን ብርጌዱ አሳወቀ። ቀደም ሲል ወደ ነበሩበት ሻለቃ ሲቀላቀሉም አቀባበል ተደርጎላቸዋል። የአገዛዙ የትግል መስመር የተሳሳተ ነው ያሉት ወጣቶቹ የየግል ሀብት ከማካበት ውጪ ለአማራ ተስፋ ያለው የብልጽግና ታጋይ አላየንም ብለዋል። አገዛዙን እንደተቀላቀሉ ከፋኖነት ወደ ብልጽግና የመጡ በማለት ለእያንዳንዳቸው 90400 ብር ማበረታቻ ማግኘታቸውን ተናግረዋል። በመሳሪያና በጊዜያዊ ጥቅም እየተደለሉ እንጂ እውነተኛ ትግል የት እንዳለ ሁሉም ተረድቷል ያሉት ወጣቶቹ ከአገዛዙ ጋር ያሉ ኃይሎች ለተጀመረው ትግል የሚጠቅመውን ሀብትና ንብረት በመያዝ ወደ ፋኖ እንዲቀላቀሉ ወጣቶቹ ጥሪ አቅርበዋል። ወጣቶቹ በፎቶና በስም ዝርዝር ቀጥሎ የተገለጹት ናቸው። አንደኛ ፋኖ ዱማተቤ ሁለተኛ ፋኖ ይከበር አስማማውና ፋኖ የቻለ ሽታሁን ይገኙበታል። ውድ የመፈነን ሚዲያ ቤተሰቦች ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም መረጃው ከተመቻችሁ ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን በማድረግ ኃላፊነቱ እንዲወጡ ስል ወደ ቀጣይ መረጃ አለፍኩ። በዘመቻ አንድነት ጎንደር ግንባር ከመቶ በላይ የአገዛዙ ሰራዊት ተደምስሷል። የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር በሻለቃ እሸቴ አሸብር የሚመራው። የደጀን ብርጌድ በሻለቃ ብርሃኑ ሙላውና ሻለቃ ደሳለኝ ተቀባ የሚመሩ ሻለቆች በጥምረት በማዕከላዊ ጎንደር ዞን ታች አርማጮህ ወረዳ፣ ልዩ ቦታው ሙሴባምብ፣ ደንበዝና ኩርቢ በተባሉ ቦታዎች በልዩ ወታደራዊ ስልት ጠላትን በመደብሰስና ቆራርጦ በመክበብ ጠላትን ያፈራረሰ ወታደራዊ ድል ተገኝቷል። በሶስት ቦታ በተደረገ አውደውጊያ ከ48 በላይ ሙት፣ 22 ቁስለኛ እንዲሁም 25 እጅ የሰጠ ምርኮኛ ሆኗል። አንድ ብሬን፣ ሁለት 40 ሽንሽን ክላሽ፣ 55 ክላሽና በርካታ ተተኳሽ ጥይትና የእጅ ቦምብ ከጠላት ተማርኳል። በዚህም የታች አርማጭሆ ወረዳ የፀጥታ መዋቅር ሙሉ ለሙሉ ፈራርሷል። በጠገዴ ወረዳ የጎቤ ክፍለ ጦር ዋግሹም ብርጌድ በቀጠናው የነበረውን የጠላት ቅጥረኛ ኃይል በማጥቃት ከ24 ሙት፣ ቁጥሩ በውል ያልታወቀ ቁስለኛ ሲሆን 45 እጅ የሰጠ ምርኮኛም ሆኗል። አካባቢውን ከግፈኛው አገዛዝ በማጽዳት ነፃ ማውጣትም ተችሏል። የአማራ ፋኖ አንድነት በጎንደር የራሳሞራ ሶስተኛ ኮር የአያሌው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠና ወቀን አካባቢ በደፈጣ በወሰደው ኦፕሬሽን ሁለት የጠላት ወታደራዊ ተሽከርካሪዎች ተጫነው ወራሪ ኃይል ጋር ሙሉ ለሙሉ ተደምስሷል። የአማራ ፋኖ አንድነት በጎንደር በሁሉም የጎንደር ማዕዘናት አካሎ ማጥቃቱን ተጠናክሮ ቀጥሏል። በጊዮን ብርጌድ ከ20 በላይ ጠላት ተደመሰሰ። በዛሬው ዕለት ሰከላ ወረዳ ግሽ አባይ ከተማ ድንጋይ ገበጣ ከተባለ ቦታ ላይ መሽጎ የነበረው የጠላት ኃይል የጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ መብረቁ ሻለቃ ተጠግታ በማደር ጠላት ላይ መብረቃዊ ጥቃት በመውሰድ ከ20 በላይ የጠላት ኃይልን መደብሰስ ተችሏል። ይህ አሸባሪ ኃይል ቅዳሜ ከተለያዩ የገጠር ክፍሎች ለገበያ የሚሄዱ ባለትዳር ሴቶችን እየመረጠ በማስቀረትና በመድፈ በመድፈር አስነዋሪ ሥራ ሲሰራ ሰንብቷል። በዚህ ነውረኛ ሥራው የተናደዱት አይበገሬዎቹ የጊዮን ልጆች መብረቁ ሻለቃ ወደ ጠላት ምሽግ ተጠግታ በማደር ጥላትን መውጫ አሳጥተው እናት የጥርኝ ሲያሰኙት ታርፍደዋል። ጠላት የወደቀውን አስከሬን በሁለት ፓትሮል ጭኖ የወሰደ ሲሆን በዚህ ሽንፈትን የተከናነበው ይህ አሸባሪ ኃይል የአፈር ማደበሪያ ለማምጣት ከገጠር ወደ ከተማ ሲጓዙ የነበሩ አባ የሥጋት ተሰማ ዕድሜያቸው 7ባ8ምንት በለጠ እድሜያቸው 76ድ ና አታላይ ጥላሁን ዕድሜያቸው 40፣ የአሊቦ ቀበሌ ተወላጅ ሦስት ንጹሐንን ገድለዋል። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ጓጉሳ ብርጌድ በአገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ አደረሰ። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር አካል የሆነው ጓጉሳ ብርጌድ በአጎብዳጁ የብልጽግና ሰራዊት ላይ እርምጃ ወሰደ። መነሻውን አዘና ከተማ በማድረግ ፋኖን አጠፋለሁ እደመስሳለሁ በሚል ፋሽስታዊ ሕሳቤ ወደ አንበር ቀበሌ በመምጣት የለመደውን የዘረፋና የጭፍጨፋ ተግባሩን ሊፈጽም ቢያስብም የክንደብርቶቹ ጓጉሳ ብርጌድ ፋኖዎች በፈጸሙት ጀግንነት ጠላትን አይቀጡ ቅጣት በመቅጣት ሶስት ሙት ሁለት ቁስለኛ በማድረግ ወደ መጣበት አቅጣጫ መልሰውታል። በደረሰበት ሰብአዊ እና ቁሳዊ ኪሳራ የተበሳጨው ነውረኛው ጠላት ነዋሪነቱ በዳንግላ ወረዳ የሆነ በግንበኝነት ሙያ በቀን ሥራ ላይ ተሰማርቶ ይኖር የነበረ አንድ ንጹህ ዜጋ ላይ እርምጃ ወስዷል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።